እንዴ ማንም ባለጌ እየተነሳ የቲክቶክ አለቃ ነኝ ይላል? እንዴ በዛ። አሁንስ ማንም የቲክቶክ አለቃ የለም። ሁላችንም የራሳችን አካውንት ባለቤት ነን። አለቀ። ማንም ማንንም ዝም ብሎ እየተነሳ አለቃህ ነኝ፣ ረግጣሃለሁ፣ እንትንልሃለሁ። ትዕግስት፣ እንኳን ደህና መጣሽ። ወቴ ሰላም ቆያችሁ። ታጎቴ ሰላም ነው። እንዴት ነሽ? አልሐምዱላ ሰላም ነው። እንትን ፖሊሶች ደረሱና ወረደች ከቢልዲንጉ። አዎ በነገርሽ ላይ እስካሁን ድረስ ሰውነቴ የራሱ በጣም መቋቋም አልቻልኩም። ይሄ ተንዘፈዘፍኩ ነው፣ ደንግጬ ደንግጠን ማለት ነው። ቪዲዮ ላየሁት እኔ እናረጁ እንኳን ቪዲዮ ላየ ነው። አንቺ አይደለም ቦታው ላይ ሆነሽ፣ እኛ የቀረ ቀርጸሽ የላክሽውን ቪዲዮ ላየ ነው እንኳን እንዴት እንደሆነን በእውነት እኔ ሁሉ ለይዝ ምግብ አብሳት አልነበረም። ገና ከእኛ ቤት ደግሞ ያው በመስኮትም ዘልቀንም እንድንቀርጽም ያው ታውቂያለሽ፣ አረቦች ሁሉም ለራሱ ነው እና ያኛንን አልፈቀዱልንም። ግን በቃ እኛ በትግል ነበር እንትን እያል በመስኮት ዘልቀን ራስሽ እንዳትጤ ጥንቃቄ አድርጊ፣ ራስሽ እንዳትጤ ምናምን እያልናት እና ብቻ አልሐምዱሊላ፣ ጎረቤቶች፣ ሁሉም ሰው መጥፎ አይደለም። ቢውልድንግ ላይ የነበሩት ከሁሉ ወጥተው በመስኮት ሰዎቹን እየተናገሯቸው ነበረ፣ እየተሰናደቡ ነበር። ሌላ ብዙ ሰዓት ተቋት ጀምራ፣ መጀመሪያ በጣም ጩኸት ነበር። እና በጣም እንግዲህ ታውቂያለሽ፣ በር ተዘግቶ ቢውልዲንግ ውስጥ ምናምን አይሰማም። ግን የጩኸቷ ብዛት ከታች መኪና ሁሉ ቆመ፣ ጎረቤት ሰው ምናምን ወጣ። ግን እነሱ በራቸውን ዘግተው በረንዳ ላይ ብቻ ነበረ የተዋት ማለት ነው። እሺ ከዛ ሰዎቹ አሉ ያቃጧታል ምናምን እኛም ያው ቁመን እኛ ምንም አማራጭ ስለሌለን ራስሽ እንዳስጠ ደውለናል። ብርጅስቶን ጋ ደወልን፣ ረጁ ጋ ደወልን፣ ብዙ ሰው ጋር ነሳሪ ጋ ያው ስልክ አይነሳም ስለተኛችሁ ነው። እና ብቻ አልሐምዱሊላ አሁን ላይ ፖሊስ መጣላት፣ ግቢውን ምናምን ፈትሸው ወደ ውስጥ ገቡ። እንግዲህ አሁንም ይሄ ነገር የሚበድ አይደለም። ልጅቷን አጌተን ግን ትተዋት የሚወጡ መሰለ የፖሊሶቹ ለራሱ ያስማምተው እኩል የዛኩን አሁን እኛ ልጅ የልጅቷን ቁጥር እኮ የምንፈልገው ችግሯን ለማወቅ ነው፣ እንድንፈታላት ከህዝቡ ጋር ለእሷ አንድ ስለሆነች የከበዳት ችግር ምናልባት ከህዝብ ጋር ሲሆን ቀላል ሊሆን ይችላል፣ በቀላሉ ሊፈታ የሚሆን ስለሚችል የልጅቷን ቁጥር እንፈልጋለን። ቁጥሯ አለሽ? እኛ እንትን የሚሉት እኛ ድንጉ ማዶ ለማዶ ነው፣ ቁጥሯ የለንም። ገባሽ? አሁን ቅድም ራሱ በጩኸት ከቢውልድንግ ቢውልድንግ እንግዲህ ማዶ ለማዶ እየተጣራ ነበር የምንነጋገረው። ቁጥሯ የለንም ግን አሁንም ልጅቷ ግን በዚህ አያያዝ እንትን ምትል ይመስልናል። እንደምንም ቁጥሯን ለመቀበል እንሞክራለን። ገባሽ ኮንትራት ስለሆነች አያስወጧትም እኮ እናንተ። ስልኳ የላችሁም አሁን ስለዚህ፣ እንደምንም ወይ ስልኳን በዛ ጭንቅ እንዴትአይለንም ግን አብራኛለች ጓደኛ ባለፈው አጋጣሚ መስኮት ላይ ሆና ቁጥር ፈታት ነበር ማለት ነው። እሺ እንበምንም ግን እንደዚህ የፈለገ ችግር ይምጣ፣ እንደዚህ በቃ ራስን ማጥፋት ምንም ምንም መፍትሄ አይደለም። እንደዚህ ወታችሁ ጩሩ። ችግር ሲደርስባችሁ ለትንሽ ደቂቃ ታገሱ፣ በቃ ህይወት ይቀጥላል። ምንም የፈለገ ነገር ችግር ይፈጠር፣ ራሳችሁን እንደዚህ ወታችሁ ራሳችሁን ለመጣል ራሳችሁን እንትን ለማለት አትሞክሩ ባካችሁ እንዴ! ብር ለማግኘት ብለን መተን ራሳችንን ማጣት የለብንም። እኛ ሰውነታችን በጣም ነው የተንቀጠቀጠው፣ ወላሂ በቃ በጣም በቃ አለቀስን ሁሉ ማለት ነው። ገባሽ እና እዚህ አይነት መጥፎ እንትን ላይ ውሳኔ አትወሱ። ምንም ነገር ይፈጠር፣ ያ ለአንድ ቀን ይሆናል ያ ችግር እሺ እህቴ፣ ቁጥሯን ታዲያ እሷ በላካችሁላት ቁጥር ኮንታክት ካላደረገቻችሁ ቁጥሯን ማግኘት አይቻልም። ምክንያቷን ብናውቀው ችግር ከሆነ ምንድን ነው እኛ እንድናዳምጣት። አሜን የሚለው የኔ ባካፕ አካውንት ነው። ይሄ አካውንት ደግሞ ከተዘጋ ሪፖርት እያደረጉ ስለሆነ በዛኛው ደግሞ ቀጥላለሁ፣ ገባለሁ። አሜንም ፎሎ አድርጎ ሁላችሁም፣ አሜን የኔ ባካፕ አካውንት ነው አሁን ታርጉ ሪፖርት እያደረጉ ነው። ኮፒ ሊንክ አርጉ። ከተዘጋ ግን በአሜን እገባለሁ። አሜን የሚለው የኔ አካውንት ነው። ቅርታ። እሺ እኮ አሁን እሷ ኮንታክት ካላደረገቻችሁ፣ በስ ከዛ ውጭ መልእክት አስቀምጥላታለሁ። ልጅቱን እንደምንም ብለን እኛ አፈላልገን ቁጥሯን መቀበል አለብን። ቅድም ራሱ በጣም እየጮሁኝ እየተጣራው የቤት ቁጥር ንገሪኝ፣ ራስሽን እንዳትጥይ፣ የቤት ቁጥር ንገሪኝ ስሽ ያልኳት ነበር እና ምንም በቃ እንግዲህ፣ እስክ ቁጥሯን ለመቀበል ሞክራለሁ። ግን ራሳችሁን ጠብቁ። የፈለገ ነገር ይፈጠር፣ የፈለገ ነገር ይሰበር፣ የፈለገ ነገር ይጥፋ፣ የፈለገ ነገር ምንም ይምጣ፣ ራሳችሁን ግን እንዳታጡት። በዚህ አይነት ውሳኔ ራሳችሁን ለመጣን ራሳችሁን እንትን ለማለት አትበሉ። እኔ ይሄንን ነው የምለው። በጣም ያሳዝናል። እንኳን ብቻ ፖሊሶች ደረሱላት። ለምን ታያለሽ? በረንዳ ላይ ሆነው ራሱ ሰዎች ጋር እየተሰዳደቡ ነበር። ሰዎቹ በጣም እንደውላል እናሳይሻለን እያሏት ነበር። የሌላ ሀገር ዜጎች በመስኮት ላይ ዘልቀው እናሳይሻለን እያሉ የተናገሯቸው ነበር ሰዎቹን። ብቻ አልሐምዱሊላህ እና ሰዎች ማለት እናሳይሻለን የሚሉት ሰዎቹን አረቦቹን፣ የኛን ልጅ አረቦቹ አረቢቱንና ሰውየው ከሰራተኛይቱ ጋር አብረው ቆመው ነበር። ገባሽ ስለፈሩን መሰለኝ አብረዋት ነበር ያውና ሰዎቹን ነው እንደውላለ እንደውም እነሱ ናቸው የደወሉት። አሁን ከላይ ያሉት ሰዎቹን ጎረቤቶች፣ አረቦቹን እናሳያቸዋለን፣ ፖሊስ ነው የምንጠራባችሁ እያሏቸው ሲጀመር፣ እነሱ ናቸው የጠሩላት። ጎረቤት ጎረቤት ነው የጠራላት ከላይ ቢውልዲንግ ላይ ሆነው እየተመበይ ሰው በረንዳ ላይ ዘልቆ ምናምን እየተመለከተ ነበር። ስለዚህ አሁን ችግሯ ይመስለኛል ከሰዎቹ ጋር ተጣልታ ነው ታጣታለች ሰውየው እየሄደ ሊመታት ላይ አቃጣለ እንደገና ምስቲየቱን አት እንደውም ሰውየውን እየገፈተረች ያለችው እንጂ እዛ ላይ ሆኖ ለራሱ እንደዛ ያደረገ አውጆ እዛ እንት ጣራ ላይም ሆና ራሴ እንጠላለውም እያለች እንደዛ ሆኖ በእንደዛ አይነት ሁኔታ ላይ ሊመታት እየሞከረ ነበር ሰውየው አው እና ከላይ ሰዎቹ እንደውም በቃ እነሱ እንትን ይያሏቸው ነበርና አልহামዱሊላህ ወይ እንኳን ሷዳ ነጭ በእናትሽ እንኳን ፖሊስ ደረሰናት እኛ በጣም እኔና ረጁ በጣም ተጨንቀን ነበር። ረጁ በጣም ደንግጣ ነው። ኒጋ ብሎ ይሰራል። ሌላ ቀን ግን ቁጥሯን ፈልገን ያለውን ነገር እስኪ ለረጁን አውራት እና እንዴት መጣ እናደርጋለን አሁንም ተስፋ እንደነበር ኩት መጣና ችግርሽን ያውልሽ ያውልሽ ፖሊሶቹ ይዘዋት ካልሄዱ እዛው ቤት ከቀረች፣ አንቺ ነይ ችግርሽን ህዝብ ይስማው፣ ለአንቺ ለብቻሽ የከበደሽ ነገር ከህዝብ ጋር ሲሆን ይቀላል ብለሽ በያትና ስልክ ቁጥሯን ተቀበለች። ለረጁ ላኪላት። ረጁ ይዛት ትመጣለች። ችግሯን ሰምተን እርዳታ የሚያስፈልጋት ከሆነም እናግዛታለን። ምንም ችግር የለም። እሷ ብቻ በህይወት ትኑር። እሺ ሀቴ እሺ እህቴ እሺ። እና ምከሪያቸው። በቃ ምንም ቢሆን ሞትንና እንደዚህ ራሳችን እንጣል የሚባል ውሳኔ አትወስኑ። ማንም ሰው ትልቅ ችግር ይመጣበታል፣ ግን ሁሉም ነገር ያልፋል። ቅድም በዛች ደቂቃ እሷ እራሷን ለመጣል እራሷን አታቅም ምናምን ገባች፣ በዛም ሰዓት እስከ አሁን ድረስ በህይወት አልነበረችም። ግን ታገሱ፣ ትዕግስት ያስፈልጋል እህቶቼ በስደት ያላችሁ

ቤተሰብ አሜንም ፎሎ እያደረጋችሁ የኔ ባካፕ አካውንቴ ነው። የኔ የአደጋ ጊዜ አካውንቴ ነው። አያችሁ፣ አሁን ትናንትና ያ ሲዘጋ ይሄ ስላለ በዚህ ገባሁ።